በሽንት ውስጥ የስኳማስ ኢፒቴሊያል ሕዋሶች መኖር ምን ማለት ነው? አሁን የስኳማስ ኢፒቴሊያል ሕዋሶች ምን እንደሆኑ እና ለምን በሽንት ውስጥ እንደሚገኙ መረዳት አለብን። በአጠቃላይ ሽንት ሲያልፍ ሽንት በሽንት መስረት ይዞ ይሄዳል እና እሱም የኢፒቴሊያል ሕዋሶች ማስቀመጫ ይኖረዋል። ስለዚህ በሽንት ውስጥ ብዙ የስኳማስ ኢፒቴሊያል ሕዋሶች ሲኖሩ የምርመራ ከማከማቸት እንደማይበቃ ማለት ነው። ስለዚህ ሽንት ናሙና ሲታይ በሽንት ውስጥ ያሉትን የስኳማስ ኢፒቴሊያል ሕዋሶች ብዛት በመመልከት የተሰበሰበው የሽንት ናሙና በቂ እንደሆነ እንደማረጋገጥ እንመለከታለን። ስለዚህ ሽንት ናሙና ሲሰጥ ሁሌም የመካከለኛ መስመር ናሙና መስጠት ይመከራል። እንግዲህ የመካከለኛ መስመር ናሙና ማለት ምን ማለት ነው? በአጠቃላይ ሽንት የምትለፍለፉበትን ቦታ በውሃ ብቻ የጠብሩት፣ ሳሙና አይደለም፣ በቀላሉ ውሃ ብቻ እና የመጀመሪያውን ሁለት እስከ ሶስት ሰከንድ ድረስ የሽንት ክፍል በመጥለቅ ናሙና መሰብሰብ ይጀምሩ። ይል የመካከለኛ መስመር ናሙና ይባላል። ስለዚህ